ጊዜና ገንዘብ ስላለን ብቻ ልንሄድባቸው የማይገቡ ብዙ ቦታዎች አሉ። ዛሬ ከነዚህ አስፈሪ ቦታዎች ወደ አንዱ ስለሄደ ሰው እነግራቸዋለሁ ወደ ታሪኩ ከመግባታችሁ በፊት ለማመንና ለስሜት የሚከብዱ እውነተኛ ታሪኮችን መስማት የምትፈልጉ ከሆነ ይህ ቻናል በሚገባ ይሆናቸዋል ፍላጎታችሁ ከሆነም ሰብስክራይብ በማድረግ እና የደውል ምልክቱን በመጫን የምንለቃቸው ታሪኮች እንዳያመልጣችሁ ማድረግ ትችላላችሁ። አሁን ወደ ታሪኩ እንግባ። እንደ ኢትዮጵያ አቆጣጠር ጥር ሶስት ቀን 2011 ዓ.ም ጆን ቻው የተባለ ወጣት በሕንድ ውቅያኖስ ወደ የምትገኝ ትንሽ ደሴት እንዲወስዱት ሁለት አሳጥማጆችን ይቀጥራል። አሳጥማጆቹ ግን ከዚህ በፊት ሌሎች ሁለት አሳጥማጆች ወደዚህ ደሴት ሲሄዱ ስለሞቱና በሕግም የሚያስቀጣ ስለሆነ ወደ ደሴቱ መሄድ ደስተኛ አልነበሩ። ቢሆንም ግን ገንዘቡ ስለሚያስፈልጋቸው ይስማማሉ። ጨለማውን ተገን አድርገው ማታ ከተጓዙ በኋላ ደሴቱ ከመድረሳቸው በፊት መልሕቃቸውን ጥለው ያቆማሉ። በማግስቱ ነግቶ ፀሐይ ሲወጣ ወደ ደሴቷ ትንሽ እንዲያስጠጉት ቢጠይቃቸውም ፈቃደኛ ስላልሆኑ በትንሽ ታንኳ ብቻውን ወደ ደሴቷ መሄድ ይጀምራል። ወደ ደሴቷ ሚደርስ ትንሽ ሲቀረው ፊቱን በቢጫ የተቀባ ሰው ከደሴቱ ወጥቶ ወደሱ ሲመጣ ይመለከታል። ሰውየውም ለየት ባለ ጩኸት እየጮኸ ወደ ጆን መጠጋት ይጀምራል። ጆንም ጠላት እንዳልሆነና ሊያናግረው ብቻ እንደሚፈልግ በጩኸት ይነግረዋል። ብዙ ሳይቆይም ፊታቸውን ቢጫ የተቀቡ ሌሎች ሰዎች በብዛት ከደሴቱ እየሮጡ ይወጡና ጆን ጋር ሲደርሱ ቀስታቸውን ወጥጠው ወደሱ መወርወር ይጀምራሉ። ጆንም በነገሩ ደንግጦ ይዞርና ወደ አሳ አጥማጆቹ ጀልባ ይመለሳል። የተወሰነ ሰዓት ካለፈ በኋላ አሁንም ጆን ታንኳዋን ይይዝና ወደ ሲሰው ይመለሳል። በአሁኑ ሰዓት ግን ቀስት ሲወረውሮ እንዳይደርሱበት በፊት ሰዎቹ ከወጡበት አቅጣጫ ራቅ ብሎ በመሄድ ደሴቷ ላይ ይወርዳል። ወዲያውም እነዚህ ሰዎች ያዩትና ወደ ጆን መጠጋት ይጀምራሉ። እርስ በርሳቸው ይታያሉ፣ ጆን ያዩታል፣ ይነጋገራሉ። ከዛም የሮጡ በጩኸትና በታላቅ ጫጫታ ወደ ጆን መቅረብ ይጀምራሉ። በዚህ ጊዜ ግን ወደ ጆን ቀስት የወረወረበት ሰው የለም። ነገር ግን ከተጠጉት በኋላ ጆን ይዟት የመጣውን ታንኳ ይቀሙታል። ምን እንደሚያደርጉትም ግራ በመጋባት እርስ በርሳቸው እሱ በማያውቀው ቋንቋ መነጋገር ይጀምራሉ። በዛ ሰዓት ነው ድንገት አንድ ሕፃን ከመካከላቸው ወደ ጆን ቀስት ይወረውርበታል። ጆን ይዞት በነበረው መጽሐፍ ቅዱስ ቀስቱን ይመከትና በድንጋጤ እየሮጠ ወደ ውሃ ውስጥ ይገባል። ውሃ ውስጥም ከገባ በኋላ 1.6 ኪሎ ሜትር የሚሆን ጉዞ እየዋኘ ወደ አሳ አጥማጆቹ ጀልባ ይመለሳል። እየዋኘ በሚሄድበት ሰዓት ሁሉ ግን እነዚህ ሰዎች ቀስት እየወረወሩ ሊመቱት ይሞክራሉ። በማግስቱም ጠራ አምስት ቀን እነዚህን አሳጥማጆች በፊት ወደ ሶስ ቦታ እንዲወስዱትና ካደረሱትም በኋላ እነሱ ትተውት እንዲመለሱ ይነግራቸዋል። አሳጥማጆቹ ግን ትተውት ለመሄድ አልፈለጉም። እሱ ግን ምንም እንደማይሆንና የሚያደርገውን አስረግጦ ይነግራቸዋል። እነሱም በማመንታት ከእሱ ጋር ይስማሙና እዛ ያላቸው ቦታ ላይ አድርሰውት ትተውት ይመለሳሉ። በቀጣይ ቀንም እነዚያ አሳ አጥማጆች ጆንን ለመውሰድ ወደ ተቀጣጠሩበት ቦታ ሲሄዱ እነዛ ፊታቸው ቢጫ የተቀቡ ሰዎች የጆንን አስክሬን በገመድ እየጎተቱ ይመለከቷቸዋል። ምን እንደተፈጠረና ምን እንዳጋጠመው የሚያውቅ ሰው የለም። የጆንን አስክሬን ደሴቱ ጋር መግባት አደገኛ ስለሆነ ለመውሰድ አልተቻለም። እንግዲህ በዚህ ኖርዝ ሴንቲኔል አይላንድ በተሰኘ ደሴት ውስጥ የሚኖሩ ሰዎች ከቀረው ዓለም ጋር ምንም አይነት ግንኙነት የሌላቸው እና ፍራፍሬ በመሰብሰብ እና እንስሳት በማደን የሚተዳደሩ ናቸው። እሳት ማቀጣጠል እንኳን ስለማይችሉ መብረቅ ሲወርድ የሚፈጠረውን እሳት ተሯረጠው በመውሰድ እስከሚጠፋ ድረስ የሚጠቀሙ ናቸው። አጥኚዎችም በዚህ ደሴት የሚኖሩ ሰዎች ዘር ሐረጋቸው ከአፍሪካ እንደመጡ ገልጸዋል። ደሴት ውስጥ ገብቶም ተጨማሪ ጥናት ማጥናት የማይታሰብ ነው። እነዚህ ሰዎች አይደለም ከሩቅ ሀገር የመጣን ሰው ቅርብ ያሉ ደሴቶች ሰዎች እንኳን ወደ እነሱ እንዲቀርቡ በፍጹም አይፈቅዱም። የዛሬ ታሪካችን እንግዲህ ይህን ይመስላል። በሌላ ታሪክ እስከምንገናኝ ሰላም ቆዩ።